ሰው እኮ በራሱ ሲተማመን ባለው ነገር ሲኮራ ነው፣ ሌላውን ሰው በተለይ ደግሞ ልዕልቷን ሀይሚዬን ዝቅ ዝቅ ለማድረግ መሮጥ። ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል እኔ በጣም ጥርስ የሚያስከድድ ነገር ትናንትና ደርሶኝ እንደ ጅል ስስቅ ነበረ። ውዶች፣ ለምን ብቻዬን ልሳቅ? ለምን ልሳቅ? የሀይሚዬ ወዳጆችስ ለምን ይከፉ? አይተው ይሳቁ እንጂ ሰምተው ይሳቁ እንጂ ብዬ መጣሁላችሁ። በነገራችን ላይ ሰው እኮ አንዳንድ ጊዜ ማለት ነው፣ ምን ልመሰላችሁ፣ በመቀመጫ የሚያስብ ሰው አለው አልኩኝ አልኩኝ። መቀመጫዋን አስተካክላ ሰዓት ለብስ፣ ስፖንጅ ማለት ነው ስፖንጅ መቀመጫ አስተካክላ ሰዓት ለብስ የኔ ልዕልት የኔ ሴት ወይዘሮ የሀገር መሪ አርጌ የመረጥ ኳትኝ የኒዋን እንቁ ሴት ሀይሚዬን ዝቅ ዝቅ ለማድረግና ለመስደብ ለማሸማቀቅ ከሸበሏ ከብሩኬ ለማለያየት መነሳት በዚህ ደረጃ ምን ሚሉት ነው ውዶች? ምን ሚሉት ነው? መጀመሪያ ሰውን ሰውን ለማለያየት ከመሮጥ በፊት አይ፣ በቃ ይሄ የለበስ ስፖንጅ ደርሶናል። ፎቶሽ የለበሹ ስፖንጅ አልሆነም። ፕላስቲክ እኮ አለ፣ የፕላስቲክ መቀመጫ አለ ሸን ላይ ምናምን ገዝተሽ ልበሽ። ምን ሆነች ነው እንዴ? የኛ ሴት ወይዘሮ ሁሉን ነገር አሟልቶ የሰጣት የኔ ሞዴል ልዕልቷ ማለት ነው። እሷን መሳደብ ኧረ ይከብዳል። ኧረ ይደብራል። የምር ይደብራል ጉዶቼ። በነገራችን ላይ እኔ ፎቶውን ልዬ ልመጣ ነበር፣ ነገር ግን የእኔ እንትኔ አይፈልጋቸውም እነ ጠንፌን በባለፈው ዕለት እንደዚህ የሆነች ጠንፌ እየላቸው መጥቼ ነበራ። አይፈልግም የኔ እንትኔ ማለት ነው። ይሄ እንደምላ ገብቷችኋል። በአጭሩ የሆነ ማብራሪያ መስጠት አይቻልም። ለዛ ነው ብዙ ማብራሪያ መስጠት አይቻልም ህጉ ስለማይፈቅድ ነው። እና ሴትዮዋ ማንነቷ ምናምን ነገር እንደዛ ሲላክልኝ ችኮራ ታይሚን ተሸበለው ለመለየት እና ይችና ሸበለውን ለማማለት ደፋ ቀና የምትለው ለዛውም፣ እስፖንጅ ይሄ ውሃ ሲነካው ሙሽሽ የሚል መቀመጫ አድርጋ ምናምን ነገር ተብሎ ሲላክልኝ፣ ውዶች አመት ነው የሳቁትኝ። ኔ አመት አመት አመት እንዲህ ለምን አይቅኑ? እናቴዋ ለምን አይናደዱ? ውዶቼ ሀይሚዬ እኮ የኔ እናት ተጠጉር ከጥፍር ከግር ከአመለካከት ሁሉን ነገር ፈጣሪ ቅልጭፍ አድርጎ የሰጣት ናት። እንዴት አይናደዱባት አልኩኝ። በዛ ላይ ደግሞ ወጣት ገና ብዙ ነገር የሚጠብቃት ናት። በዛ በእሷ እድሜ ያቺ ሴት ይህንን እያደረገ ያለችዋ ሴት ምንም ነገር አላደረገችም። ይሄ ባዶ ስፖንጅት መቀመጫ ተሸክሞ ከመዞር ውጭ ምንም አለ መቼ። እሱን ውስጥ አስተካክላ ለበሰችው፣ አንድኛው ጣና ደርሷል፣ አንድኛው ደግሞ የሆነ ቦታ ደርሷል እያልኳችሁ ነው፣ ተከዘ ይደርሷል እያልኳችሁ ነው ውዶች። አስተካከላ ትልበስ ትልበስ። እኔ እንኳን የለውበትም፣ ይሄ አርቲፊሻል ማዘራረጉ ላይ የለውበት ውዶች፣ የለውበትም፣ የለውበትም። እኔ አልፈልግም፣ አልወድም፣ ደስ አይለኝም። ይሸክከኛ ሳስበው ራሱ አራን ያስቢዋል። አቅም በጣም የሳኩትኝ የብሬ ነው። ምናችሁ ምን አስባ ነው አልኩኝ እና ሌላው ነገር ደግሞ ምን አለች መሰላችሁ? የጉድ ቀን አይመሽም የሚባለው እውነት ነው። ሌላው ነገር ምን አለች መሰላችሁ ደግሞ? እኔ እኮ ይህንን ያደረኩትኝ ሸበላዋን ለማማለል ብዬ ነው። ለማ፣ አንቺ የቅማሟ ልዑል ሸበላ በአንቺ ስፎንጅ ነው የሚማለለው በአንቺ ስፎ ማል ማለ አረ ተው ክፉ አታናግሩ። በፈጣሪ ሰው ክፉ አታናግሩ። ጥሩ አይደለም፣ ጥሩ አይደለም። ክፉ ማናገር ማለት ነው እ ውሃ ሲነካው ኩሽ ሙሽሽ በሚል ነው የሚማል ነው። ሀይሚ በጣም ነው የምትጠላት አሉ እግዚአብሔርን፣ ውዶች በጣም በጣም ባታያት ራሱ በባለፈው ከቡርኬ ጋር መታገም ላይ በተቀመጠችበት ሰዓት ይች ሴትዮ ልትታነቅ ትንሽ ነው ይቀራታሉ። ከዛ ምን አደረገች? የእሷን ተላላኪዎች ሰብስባ ሀይሚን እንዲሰድቧት እንዳይቀሽሹ ምናምን ነገር አደረጉ። ከዛ ምን ይላሉ እነሱ እኛ ብሩኬ ብቻ ነው። አዎ ትናንትና እኮ እኔ ጋ መታ ሀይሚ ቆሻሻ ናት እያለኝ ኮመንት ላይ ስትጋጋጥ ነበረ። አንደኛዋ ማለት ነው። እሷ አሁን የእሷ ተላላኪ ናት። እያ ላይ ስትጽፍ ነበረ። እና በነገራችን ላይ ምንድነው ለዝንብ ማራይ ጥማትም ይባላል እንደዛ የሚባል ነገር አለና ዝንብ ማረን ቢሳደብ ምን ይገርማል? ሀይሚየን ብትሳደቡ ምን የሚገርም ነገር አለ? ማር እኮ ነች። ስለዚህ ምንም ማድረግ አይቻልም። ስትሳደቡ አፋችሁን ስትከፍቱ ትኖራላችሁ። ሀይሚ ላይ ምንም የሚለወጠው ነገር የለም፣ የምታመጡትም ነገር የለም። የሀይሚን ከፍታ እየጨመራችሁላት ነው ያላችሁት እንጂ ምንም ነገር። ሌላው ነገር ደግሞ ይሄ ብሩኬ እንትን ለማለት ነው ወይም ከብሩኬ ለመለየት ነው ይሄንን የምናደርገው ለምትሉት ሀይሚ እና ብሩኬ መቼም አይለያዩም ። እናንተ ቁጭ ብላችሁ እየተጋጋጣችሁ መነጥር አርጅታችሁ መነጥር ለብሳችሁ ሀይሚና ብሩኬ ወልደው ቁጭ ብለሽ ተያለሽ። ሳቶች በግድሽ ቁጭ ብለሽ ተያለሽ። ብሩኬንና ሀይሚ ወልደው ቁጭ ብለሽ ተያለሽ። ለምን ቅናት ስላለባችሁ። ቅናተኛ ሰው እስከ ጥግ ድረስ ነው። በአንድ ሰው መቅናት ተጀመረ፣ ውዶቼ፣ በአንድ ሰው ቅናተኛ መቅናት ከጀመረ የዛን ሰው መጨረሻ ማየት ይፈልጋል። ውድቀት ይወድቃል፣ ዛሬ ይወድቃል። ከሚወደው ሰው ደግሞ ዛሬ ይለያያል። በተስፋ ይጠብቃል እስከ መጨረሻው ድረስ ማለት ነው። ቅናተኛ ስትሆኑ የራሳችንን ህይወት መኖር አለብን። በሰው መቅናት እናቁም። በቃ በራሳችን ነገር እንኩራ፣ ባለን ነገር እና መቼም ብትሆኒ ይሄ ጨምሪ ምንም ብት ሀይሚ መሆን አትችም። ተጨፍልቀሽ ብትሰሪ ራሱ ሀይሚ መሆን አትችም። መቅላት ራሱ አትችም። እንኳን አቋም ትንሽ የሀይሚን ያክል እንኳን ብትቀይ የዓለም እድለኛዋ ሴት ነሽ ብዬ በመድረክ ላይም ሆነ በዓለም ላይ እንድትቆሚ አደርግሽ ነበረ። እኔ በራሴ ማለት ነው። እና መቅላት ራሱ አትችም፣ የሀይሚ ያክል ትንሽዬ ሩቧን ራሱ መቅላት አትችም። ሀይሚን የምትቀኑባትና የምታናድዷት፣ እሷ ለማሸማቀቅ የምትሯሯጡት፣ በነገራችን ላይ የራሱ እውቀት አላት፣ የተሰጣት የሆነ ጥበብ አላት፣ ለየት ያለ ተሰጡ አላት። ያንን ተሰጧን ለማበላሸት አሌለ፣ በቃ አሌለ። ጭንቀት እንዲለቅባት የሰው ልጅ ጭንቀት ውስጥ እንደገባ የሚያስበው እና በቃ ሌለ ብዙ ነገሮችን መርሳት ይጀምራል ማለት ነው። ከቅዱ ከአላማው ከስኬት ወደ ኋላ ነው የሚጎተተው ያልሆነ ጭንቀት በውስጡ ካለ ማለት ነው። ያንን ነገር ያንን ጭንቀት በሀይሚ ውስጥ ለመፍጠር የምታደርጉትን ነገር አቁሙ። ነገሩ እናንተ ጭንቀት አትፈጥሩም በሷ ላይ ምክንያቱም እኛ የሀይሚ ወታደሮች እያለን ምን የሚፈጠር ነገር የለም። ሀይሚ ዛሬም ነገም ወደፊት የኛ እህት ሀይሚ። እኔ ብዙ ጊዜ መልእክት ምልክት፣ ይደርስሻል። እኔ ሲ አንድ መልእክት ላስተላልፍ ለአንቺ ለልዕልቷ፣ ለንግስቷ የሆነ ረጅም ቃሚስ ልብሰሽ ፎቶ ልቀቅለን የኛ ሞዴል ማለት ነው። በቃ ይናደዱ፣ ምንም ማድረግ አይቻልም። ሁሉም ስለሚያምርብሽ እኮ ነው። አዎ ቀቺ መልክት ትድረስልኝ እና ታደርጊዋለሽም አዎ እንዴ እ ምክንያቱም ፎቶ አይተው ይናደዱ የለ እንዲ ፎቶ በለቀቅሽ ቁጥር ይናደዳሉ። ለምን አማረባት አለባበስ ትችላለች? ለምን ቻለች? ፕራንግ ማድረግ ትችላለች? ለምን ቻለች? የሚለው ነገር ያናድዳቸዋል። ስለዚህ የምትችውን ነገር ሁሉ አድርጊ። በማድረግ ተበቃያቸው። ይሄንን ነው እኔ ማለት የምፈልግ ውዶቼ። እናንተ የምትችሉትን ነገር በህይወታችሁ አድርጉ። ሰው ምን ይለኛል ለምን እንዳትሉ። ሰውን የሰውን መብት የሚነካ ሰውን፣ ማህበረሰብን የሚጎዳ ነገር አታድርጉ እንጂ ማህበረሰብን የሚጠቅም አስተማሪ የሆነ ነገር ከሆነ አድርጉ። በህይወታችሁ ከቻላችሁ አድርጉ። እኔ ይሄን ነው የምመክራችሁ ሰው